በዛሬ ቪዲዮ ስለ ካነን 80D ካሜራ ሪቪው እናደርጋለን። ይህ ካሜራ ስላሉ ጥሩ ነገሮች እንመለከታለን። ምን ምን አይነት ነገሮች ይጎሉታል ወይም ደግሞ እንደ ጉዳት ወይም ደግሞ እንደ ዲስአድቫንቴጅ ያሉትን ነገሮች እንመለከታለን። እንዲሁም ደግሞ ስላሉ ጥሩ ነገሮች እንመለከታለን ማለት ነው። ፎቶም ለቪዲዮም ጥሩ የሆኑ አውትፑቶችን ወይም ደግሞ ጥሩ የሆኑ ሪዛልቶችን የምታገኙበት ካሜራ ነው። ሶ በዛሬ ቪዲዮ እንግዲህ ስለ ካነን 80 ዲ ሪቪው እናደርጋለን። እርግጠኛ ነኝ እንደምትጠቀሙበት። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ዩቲዩብ ቻናል እናንተን ይጠቅማችኋል ብዬ የማሰባችሁን ስራዎች ይዤላችሁ ቀርባለሁ ማለት ነው። ቀጥታ ወደ ቪዲዮ የመጀመሪያው ፊውቸር እንግዲህ ይህ ካሜራ አለው የሚባለው ነገር እንግዲህ ምንድነው ዱዋል ፒክሰል አውቶ ፎከስ ሲስተም ነው ያለው። እንግዲህ ይህ ፊውቸሩ ምንድነው የሚጠቅመው ማለት ነው። አውቶ ፎከስ ሲስተሙ ሻርፕ የሆነ አውቶ ፎከስ ሲስተም ነው ያለው። ፎቶም ሆነ ቪዲዮ በምንቀርጽበት ሰዓት ላይ ጥሩ የሆኑ አውቶ ፎከሶችን እናገኛለን ማለት ነው። እንዲሁም ደግሞ ፎቶ በምናነሳበት ሰዓት ላይ ጥሩ የሚያደርገው ነገር እንግዲህ ምንድነው ላይቭ ሞድ የሚባል ፊውቸር አለው ማለት ነው። ምንድነው ላይቭ ሞድ ፎቶ ስናነሳ፣ ከዚህ በፊት የሰራው ቪዲዮ ላይ አለ ላይቭ ሞድ ምን እንደሆነ። ብዙ ጊዜ ላይቭ ሞድ ሰፖርት የሚያደርጉ ካሜራዎች ሚረርለስ ካሜራዎችና ሶኒ ካሜራዎች ናቸው፣ በብዛት ላይቭ ሞድ ሰፖርት የሚያደርጉት በዚህ ካሜራ ግን ያንን ፊውቸር እናገኘዋለን ማለት ነው። ስለዚህ ፎቶ ስታነሱም ላይቭ ሞድ አድርገታችሁ ፎቶ እንድታነሱ ያስችላችኋል። ደግሞ ቪዲዮን በምንቀርጽበት ሰዓት ላይ እንግዲህ አውቶፎከሱ ፋስት የሆነ አውቶፎከስ ሲስተም ይኖረዋል ማለት ነው። ኛ ደረጃ እንግዲህ ይህ ካሜራ አለው የሚባለው ጥሩ ፊውቸሩ እንግዲህ ምንድ ነው ተች ስክሪን መሆኑና እንዲሁም ደግሞ ስክሪኑ ፍሊፕ የሚያደርግ በመሆኑ ሞ ተጠቃሚው ጥሩ የሆኑ አውቶፎቶችን እንዲያገኝ ና በሚሰራበት ሰዓት ላይም ኮንፈርታብል ሆኖ ስራውን እንዲሰራ ያስችሏል ማለት ነው። ፍሊፕ ስክሪን መሆኑ ምንድነው የሚጠቅመን? አንደኛ ሀይ አንግል በምንቀርጽበት ላይ ስክሪናችንን እንደዚህ ወደ ታች አርግተን መቅረጽ እንችላለን። ሁለተኛው ደግሞ ሉ አንግል ላይ በምንቀርጽበት ሰዓት ላይ እንደዚህ ስክሪኑን እንደዚህ አርግተን ፍሊፕ መሆኑ ይህንን ፊውቸሮች ይሰጠናል። በተለያዩ ቭሎገር ከሆናችሁ እንዲሁም ደግሞ በተለያዩ ጊዜ ቪዲዮ በምትቀርጹበት ሰዓት ላይ ሀይ አንግል እና ሉ አንግል ላይ ኮንፈርታብል ሆናችሁ ቪዲዮ እንድትቀርጹ ያስችላቸዋል። ሌላው ደግሞ ምንድነው ተች ስክሪኑ መሆኑ ለተጠቃሚው ወይም ደግሞ ይህንን ካሜራ ይዞ ስራ ላይ የሚሰራበት ሰው ጥሩ ነገሮችን ያገኝበታል ማለት ነው። በእጁ በተች ስክሪን የሚፈልገውን ሴቲንጎችን መጠቀም መንካት ይችላል ወይም አክሰስ ማድረግ ይችላል እንዲሁም ደግሞ ፎከስ ሲስተም ላይ የሚፈልገውን ፎከስ በተች ስክሪን ብቻ ወይም ደግሞ ሳብጀክቱ ላይ ብቻ ተች በማድረግ ፎከሱን መስራት ወይም ደግሞ ፎከሱን ማስተካከል ይችላል ማለት ነው። ስለዚህ ይህንን ካሜራ ስትጠቀሙ ይህንን ፊውቸር ማግኘት ትችላላችሁ ማለት ነው። በሶስተኛ ደረጃ እንግዲህ ይህ ካሜራ አለው የሚባለው እንግዲህ ምንድነው ባትሪ ላይፉ ነው። ባትሪ ላይፉ ጥሩ የሚባል ባትሪ ላይፍ ነው ያለው። ይህንን ካሜራ ገዝተን በምንጠቀምበት ሰዓት ላይ ስራችን ላይ በጣም ሳንጨናነቅ መስራት እንችላለን፣ በአንድ ፉል ቻርጅ ማለት ነው። ስለዚህ ይህ ካሜራ እንደ አንድ ጥቅም ወይም ደግሞ እንደ ትልቅ አድቫንቴጅ ባትሪ ላይፉ ማለት ነው። በአራተኛ ደረጃ እንግዲህ ይህ ካሜራ አለው የሚባለው ጥሩ ፊውቸር እንግዲህ ምንድነው 24.2 ሜጋ ፒክሰል ሲሆን እንዲሁም ደግሞ አሉት የሚባሉ ደግሞ ጥሩ የሆኑ የከለር ሳይንሶችን ወይም ደግሞ ጥሩ የሆኑ የከለር አውትፖቶችን ማግኘት እንችላለን። ብዙ ጊዜ እንግዲህ ብዙዎቻችሁ የምትጠይቁኝ ጥያቄ አለ። ካናን የተሻለ ነው ወይ ሶኒ የተሻለ ነው ኒከን የተሻለ ነው ወይ ብላችሁ በጣም ብዙ ሰዎች ትጠይቁኛላችሁ። እንግዲህ ይህንን በዚህ ቪዲዮ ለመመለስ ያክል ምንድነው አንዳንድ ጊዜ ካንኖችም ካሜራ ሲያመርቱ የራሳቸው ፎከስ የሚያደርጉበት የራሳቸው የሆነ አላማ አለ። ሶኒም ካሜራ ሲያመርቱ ትኩረት የሚያደርግበት የራሱ የሆነ ነገር አለ ድርጅት ካሜራ ሲያመርት እንግዲህ መጀመሪያ ፎከስ የሚያደርገው ኢሜጅ ኳሊቲ ላይ አይደለም፣ አውቶ ፎከስ ሲስተም ላይ አይደለም። ካነን ድርጅት ካሜራ ሲያመርት ፎከስ የሚያደርግበት ነገር ምንድነው? ከለር ላይ ነው፣ ሞር ተጨንቆ የሚሰራው ነው። ሶኒ ጋር ስንመጣ ደግሞ አውቶ ፎከስ ሲስተም ላይና ቪዲዮ ኳሊቲ ላይ ሞር ትኩረት ያደርጋል። ወደ ኒከን ስንመጣ ደግሞ ኒከን ድርጅቶች ሞር ፎከስ አድርገው የሚመጡት የኢሜጅ ኳሊቲ ላይና ደግሞ አውት በኒከን የሚነሱ ፎቶዎች ሞር ናቹራል ሉክ እንዲኖራቸው ነው የሚፈልጉ ማለት። ስለዚህ ካነን ካሜራ ስትገዙ ምንጊዜ ጊዜ ምንድነው ትኩረት አድርጋታችሁ መግዛት ማሰብ ያለባችሁ ነገር ሞር ከለሮችን ይሰጡናል። እንዲሁም ደግሞ ካን ይሄ በዚህም ካሜራ እንግዲህ አንደኛ ሻርፕ የሆነ ኢሜጅ እናገኛለን። 24.2 ሜጋፒክስል ነው። እንዲሁም ደግሞ ሻርፕ የሆነ ቪዲዮዎችና ፎቶዎችን መቅረጽ ያስችለናል ማለት ነው። ስለዚህ 24.2 ሜጋፒክስል መሆኑ እንዲሁም ደግሞ በአነስተኛ ዋጋ አፎርደብል በመሆኑ 24.2 ሜጋፒክስል ማግኘት ጥሩ ነገር ነው ብዬ አስባለሁ። በዚህ ቪዲዮ መጨረሻ ደግሞ ዋጋውንም እነግራችኋለሁ ማለት ነው። ሌላው እዚህ ካሜራ ላይ እንደ ጥሩ ነገር ኤክስተርናል ማይኮችና ኤክስተርናል ጃኮችን ተጠቅማችሁ አውዲያችሁን ፒውርሊ ሪከርድ ማድረግ ትችላላችሁ። አውትፑታችሁንም በዛው ልክ ጥሩ ያደርግላችኋል ማለት ነው። አስክ ይሄ ካሜራ እንግዲህ ያሉት ጥሩ ፊውቸሮች እነዚህን ይመስላሉ። እናንተ የተለያየ አይነት ሞር ቪዲዮግራፈር ልትሆኑ ትችላላችሁ፣ ፎቶግራፈርም ልትሆኑ ትችላላችሁ። ይህንን ካሜራ ገዝታችሁ ብትጠቀሙበት ጥሩ የሆኑ ነገሮችን ታገኙበታላችሁ። ቪዲዮ ፎር ኬ መቅረጽ አይችልም፣ ፉል ኤችዲ ግን ይቀርጽልናል ማለት ነው። ይህ በጣም ትልቅ ነገር ነው። ስለዚህ በተሻላችሁ አቅም የቪዲዮግራፈር ላይም ትሆኑ ትችላላችሁ ፎቶግራፈር ላይም ከሆናችሁ ይህንን ካሜራ ብትገዙት ጥሩ ነገሮችን ማግኘት የምትችሉበት መቼም የማትጸጸቱበት ውሳኔ ነው የሚሆነው ማለት ነው። ስለዚህ ካሜራ ለመግዛት ሀሳብ ላይ ላላችሁ ሰዎች በጣም ካሜራ ለተወደደባችሁ ሰዎች ይህንን ካሜራ ገዝታችሁ ወደ ስራ ብትገቡ ጥሩ የሆኑ ነገሮችን ማግኘት ጥሩ ነገሮችን መስራት የምትችሉበት ካሜራ ነው ማለት ነው። ወደዚህ ካሜራ ደግሞ ዲስአድቫንቴጅ ወይም ደግሞ ስለሌሉት ነገሮች ስንመለከት ደግሞ ኦኬ ቪዲዮዎችን መቅረጽ አይችልም ብያቸዋለሁ። ስለዚህ ይኛው እንደ ጉዳት ልንመለከተው እንችላለን። ሌላው እንደ ዲስአድቫንቴጁ የሚቆጠሩ ደግሞ የዚህ ካሜራ እንግዲህ ምንድን ነው ሎላይት ፐርፎርማንሱ በጣም ሎ ነው። ምክንያቱም ዲሴላር ካሜራ ነው። እንደገና ደግሞ ከተመረተም ደግሞ ትንሽ ቆየት ያለ ካሜራም ስለሆነ ሎላይት ፐርፎርማንሱ ትንሽ ዝቅ ያለ ነው። ያንን ሲስተም ሰፖርት የሚያደርጉት ሚረርለስ ካሜራዎች ናቸው። ወይም ደግሞ እነ ሶኒ ናቸው። ሎላይት ፐርፎርማንሳቸው ሀይ የሆነው እነ ሶኒ ካሜራ ናቸው። ይሄኛው ካሜራ ግን ሎ ላይት ፐርፎርማንሱ ሎ ነው። ጨለማ በሆነበት ሰዓት ላይ እንግዲህ ለመቅረጽ ግዴታ የሰዋችንን በጣም መጨመር ሊኖርብን ይችላል ማለት ነው። ሌላው እዚህ ካሜራ ላይ እንግዲህ እንደ ዲስ አድቫንቴጅ የምናየው ነገር ኢሜጅ ስታብላይዜሽን ወይም ደግሞ ቪዲዮን በምንቀርጽበት ሰዓት ላይ ስቴብላይዝ የማድረግ ነገር ዝቅተኛ ነው ማለት ነው። ይህ ምን ማለት ነው? ቪዲዮ በምንቀርጽበት ሰዓት ላይ ሲሆን ምንድን ነው ጊምባሎችና ትራይፖዶችን መጠቀም ሊኖርብን ይችላል ማለት ነው። በእጃችን ይዘን ሼኪንግ የሚበዛ ከሆነ ያንን ኮንትሮል የሚያደርግ ሲስተም የለውም ማለት ነው። ስለዚህ ስሙዝ የሆኑ ቪዲዮዎችን መቅረጽ ስንፈልግ ጊምባልና ትራይፖዶችን ልንጠቀም ይገባናል ማለት ነው። የስሙዝ የሆኑ ቪዲዮዎችን ለማግኘት በእጃችን እንያዙ ካልን ያንን ሲስተም ያንን ወይም ሼኪንጉን የሚያስቀርበት ሲስተም የለውም። አንዳንድ ካሜራዎች ምንድን ናቸው በራሳቸው ካሜራዎቹን ሲሰሩ ምንድነው ያንን ነገር ለመቀነስ እድል እንዲኖራቸው ተደርጎ ይሰራሉ። ምንድነው ኢሜጅ ስታቢላይዜሽን ተብሎ ይጠራል ማለት ነው። ያ ፊውቸር እዚህ ካሜራ ላይ አልተካተተም ማለት ነው። እሱም ስሙዝ የሆኑ ነገሮችን መቅረጽ ስትፈልጉ ጊንባልና ትራይፖዶቹን መጠቀም ሊኖርባቸው ይችላል ማለት ነው። ሶ ይሄንን እንደ ዲስአድቫንቴጅ መመልከት እንችላለን ማለት ነው። ቪዲዮ መጨረሻ እንግዲህ ዋጋውን እነግራችኋለሁ ባልኳችሁ መሰረት እንግዲህ ይህ ካሜራ እንግዲህ አሁን ላይ ዋጋው የሚሸጠው እንግዲህ እስከ 130 እስከ 140 ሺህ ድረስ ካሜራውን ማግኘት ትችላላችሁ ማለት ነው። ውድ ይሁን አይሁን እንግዲህ አላቅም እናንተ እንዳላችሁ በጀት እንግዲህ ይህንን ካሜራ ገዝታችሁ ወደ ገበያ ብትገቡ ነገሮች እንደምታገኙበት ሙሉ ለሙሉ እርግጠኛ ነኝ ማለት ነው። ጥሩ የሆኑ ፊውቸሮች አሉት። ጥሩ የሆኑ አውቶፎከሶች አሉት። ስለዚህ ይህንን ካሜራ ብትገዙ ጥሩ ነገሮች ማግኘት እንደምትችሉ በጣም እርግጠኛ ነው። እንግዲህ እዚጋ ፊትለፊት እንደምታዩት ካነን ሰማኒያ ዲ ካሜራ ይገኛል ማለት ነው። በዚህ ካሜራ አማካኝነት እንዴት ጥሩ ፎቶዎች ማንሳት እንችላለን እንዲሁም ደግሞ ቪዲዮ በምንቀርጽበት ሳት ላይ ምን ላይ ብናደርገው ጥሩ ቪዲዮዎች መቅረጽ እንችላለን የሚሉትን ነገሮች በደንብ እንመለከታለን ማለት ነው። እርግጠኛ ነኝ ይህን ቪዲዮ ካያችሁ በኋላ ፎቶም ሆነ ቪዲዮ በምትቀርጹበት ሰዓት ላይ ጥሩ የሆኑ ውጤቶች ማግኘት እንደምትችሉ ሙሉ ለሙሉ እርግጠኛ ነኝ ማለት ነው። ቀጥታ ወደ ቪዲዮ ስንገባ እዚህ ጋር ኦን እና ኦፍ በተናለን። ስለዚህ ካሜራችንን ኦን እናደርገዋለን። ስለዚህ ካሜራችን ኦን ካደረግነው በኋላ እንግዲህ ፎቶ ስናነሳ መጀመሪያ የምናስተካክለው ነገር እንግዲህ ምንድን ነው አይሶችን ትክክል ለወይ፣ ያለው ሻተር ስፒዳችን ትክክል ለወይ፣ እንዲሁም ደግሞ አፐርቸራችን ትክክል ለወይ የሚለውን ነገር ነው የምንመለከተው ማለት ነው። እዚህ ጋር እንደምትመለከቱት እንግዲህ ሻተር ስፒዱ ሀምሳ ላይ ነው ያለው፣ ቀደም ቪዲዮ እየተቀርጸበት ስለነበረ ማለት ነው። አፐርቸሩ ደግሞ እዚህ ጋር እንደምትመለከቱት ስሪ ፖይንት ፋይፍ ነው ያለው። ምክንያቱም ይህ ደግሞ እኔ የምጠቀመው ሌንስ እስከ ስሪ ፖይንት ፋይፍ ነው ብቻ ነው አፐርቸር የሚከፍተው ማለት ነው። አይሶን እንደፈለግ ነው ኤክስፓንድ ማድረግ እንችላለን ማለት ነው። ስለዚህ መጀመሪያ ምንድነው የምናደርገው እዚህ ጋር ፎቶ ስናነሳ፣ ምንጊዜ ሀምሳ አይመከርም። ምክንያቱም ሞሽን ብለር ስለሚያመጣብን ማለት ነው። ስለዚህ ምን እናደርጋለን ማለት ነው ሻተር ስፒዳችንን ወይ መቶ እናደርገዋለን ወይ ደግሞ መቶ ሀያ አምስት እናደርገዋለን ማለት ነው። ስለዚህ ሞር ላይት የሚያንሰን ከሆነ ምን እናደርጋለን አይሶ ከምንከፍት ሻተር ስፒዳችንን ምን እናደርጓለን መቶ እናደርጓለን ማለት ነው። አፐርቸራችን እዚህ ሶስት ነጥብ አምስት ብናደርገው ጥሩ ነው። ስለዚህ አይሶችን ትክክል ከሆነ ወይም ደግሞ የላይታችን ሴታፑን ከሰራን በኋላ ደግሞ ምንድነው ከለራችን ነው የምናስተካክለው ማለት ነው። አንዳንድ ጊዜ ቀይ ሊሆንብን ይችላል። አንዳንድ ጊዜ ሰማያዊ ሊሆንብን ይችላል። ስለዚህ ምንድነው የምናስተካክለው ማለት ነው? እዚህ ጋ ዋይት ባላንሳችን እናስተካክላለን፣ ወይም ደግሞ በተለምዶ አጠራል ደግሞ ካልቪን የሚባለውን ነገር እናስተካክላል ማለት ነው። እሱን ሴቲንግ ለማግኘት እንግዲህ ምንድነው የምናደርገው እዚህ ጋ ማንዋል በተኑን ከነካውኝ በኋላ ምናደርጋለን ማለት ነው እዚህ ጋር ሁለተኛው ስቴፕ ላይ እዚህ ጋር ዋይት ባላንስ የሚል አለ። ዋይት ባላንስ ላይ እንግዲህ ሴት ብለን እንገባለን ማለት ነው። እዚህ ጋር አጀስት የተደረጉ የከለር ቴምፖች አሉ ወይም ደግሞ ከለሮች አሉ ማለት ነው። ስለዚህ ማኑዋሊኛ ራሳችን ሴት ማድረግ እንችላለን። እዚህ ጋር ቁጥሩን እየጨምርንና እየቀነስን የምንፈልገውን ነገር ሴት ማድረግ እንችላለን። የምንፈልገው ከለር እስኪ መጣ ድረስ ግን እዚህ ጋር እንደምታያቸው የተለያዩ ፕሪሴቶች ወይም ደግሞ በለር የከለር ቴምፖዎች አሉ። ስለዚህ እናንተም እንደምትፈልጉት ይህንን መጠቀም ትችላላችሁ። ግን ደግሞ የሚመከረው ወይም ደግሞ እኔ ብዙ ጊዜ የምጠቀመው ራሴ ሴት አርግቼ ነው የምጠቀመው ማለት ነው። ስለዚህ በእንደዚህ አይነት አማካኝነት ዋይት ባላንሳችንን እናስተካክላለን ማለት ነው። ዋይት ባላንሳችን ምንድነው እንግዲህ የሚጠቅመን ምንድነው? ውጭ ላይ ያለውን ነገር ኮንትሮል ምናደርግበ ወይም ደግሞ ውጭ ላይ ያለውን ብርሃን በአይናችን የምናየው ሉክ እስኪመጣልን ድረስ የምናስተካክለው ነው ማለት ነው። ምክንያቱም ምንድነው አሁን ለምሳሌ ሁለት ሺ ላይ አርግቸው ወይ ጠዋት ላይ ከሆነ ምንድነው ሁለት ሺ ላይ አርግቸው ውጭ በጣም ምን ምን አይነት ሉክ ነው የሚኖረው ማለት ነው። ለምሳሌ ብንመለከት አሁን የመጨረሻው ሚኒመሙ 2500 ነው ማለት ነው። ይህ እንግዲህ ምንድነው በጣም ሰማያዊ ነው የሚያመጣብን ማለት ነው። ስለዚህ ሰማያዊ ሲሆን ደግሞ ለአይንም ሳቢ የሚሆንበት እድሉ በጣም ጠባብ ነው የሚሆኑ ማለት ስለዚህ ምንድነው እንዳለንበት ሲትዌሽን እንዳለንበት ሁኔታ ቁጥሩን ከፍ እያደረግን እና እየጨመርን የምንፈልገውን ከለር መፍጠር እንችላለን ማለት ነው። ስለዚህ ፎቶ በምናነሳበት ሰዓት ላይ በዋናነት ማስተካከል ያለባችሁ ነገር ይሄ ነው። ከከለው እንግዲህ ምንድነው ፒክቸር ስታይላችን ነው። ፒክቸር ስታይላችንን እንግዲህ እዚህ ጋር ሶስተኛው ስቴፕ ላይ ፒክቸር ስታይል እናገኝ ገባለ ማለት ነው። ፒክቸር ስታይል ከገባን በኋላ እዚህ ጋር እንደምትመለከቱት ምን እናገኛለን ማለት ነው። ላንድስኬፕ የሚላል ፋይን ዲቴል የሚላል፣ እዚህ ጋር ፖርትሬት የሚላል፣ ስታንዳርድ የሚላል በካነን ካሜራ ላይ ለአንድ ስኬፕ ብታደርጉት የተሻለ ነው፣ ወይም ደግሞ ስታንዳርድ ብታደርጉት የተሻለ ነው ማለት ነው። ስለዚህ እኔ ለአንድ ስኬፕ ስለሆነ የለመድኩት ግ ለአንድ ስኬፕ ላይ ሴት እናደርገዋለን ማለት ነው። ለአንድ ስኬፕ ደግሞ ዲቴይሉ ማስተካከል ስንፈልግ ደግሞ እዚህ ጋር ከሜኑ ቀጥሎ ኢንፉ የምትል በተን አለች ሶሷ እንነካታለን ማለት ነው። ስለዚህ ዲቴይል ይመጣልናል ማለት ነው። እዚህ ጋር ሻርፕነስ የሚላለ፣ ስትሪንግዝ የሚላለ፣ ፋይነስ የሚላለ፣ ትራይሾልድ የሚላለ፣ ኮንትራስት የሚላለ እነዚህ ነገሮች እንግዲህ ምንድን ነው የሚሰጡን ጥቅሞች የሚሉትን ነገሮች ደግሞ እናያለን ማለት ነው። ነኝ የዛሬ ቪዲዮ ይህንን ይመስላል። ጥሩ ነገር እንዳገኛችሁበት በጣም እርግጠኛ ነኝ። ለዚህ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በዚህ ዩቲብ ቻናል እናንተ ይጠቅማችኋል ብዬ የማስባቸውን ስራዎች ይዤላችሁ ቀርባለሁ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ቻው።